እንደ እግዚአብሔር ፈቃድ የምንማረው በዚህ ርዕስ ነው። ቃሉን በነቢዩ በኢሳይያስ አንደበት የተናገረው እግዚአብሔር ነው። ልጅ ሆይ እና ወደ ቤትህን የእግዚአብሔር ቁጣ እስኪያንተ ድረስ ተሸሸጉ። የእግዚአብሔር ቁጣ እንደ እሳት የሚነድበት ጊዜ አለና ከእግዚአብሔር ቁጣ በመሰወር ከሚጠፉት ጋር

የእግዚአብሔር ቁጣ እንዴት ይታወቃል? የእግዚአብሔር ቁጣ እንዴት ይታያል? የሚለውን ማንም ሰው በሚረዳው መልኩ መናገር ይቻላል። ፍቅር ማጣት የእግዚአብሔር ቁጣ ነው። እግዚአብሔር ፍቅር ነው ይላል ቅዱስ ዮሐንስ። ፍቅር የባህሪ ገንዘቡ ስለሆነ በሰው አድሮ እርስ በርስ የሚያፋቅር እርሱ ስለሆነ እግዚአብሔር ፍቅር ነው ይላል። የእግዚአብሔር ፍቅሩ እስከ ምን ድረስ ነው? እኛን ጠላቶቹን እስከ መውደድ ድረስ ነው። ቅዱስ ጳውሎስ ሐዋርያ በሮሜ አምስት ቁጥር አስራ አንድ ላይ እኛ የእግዚአብሔር ጠላቶች ሳለን በልጁ ሞት ይቅር አለ አንድ ልጁ የሰጠን የእግዚአብሔር ወዳጆች ሆነን ሳይሆን የእግዚአብሔር ጠላቶች ሳለን። ስሙን እንጠራለን፣ በእርሱ እናምናለን፣ ቤት አልፈን ነው የእግዚአብሔር ጠላቶች የሆንነው? እንል ይሆናል ሐዋርያው ዓለምን መውደድ የእግዚአብሔር ጠላት መሆን ነው ይላል። ከመካከላችን ዓለምን የማይወድ የለም። ዓለም ያልገዛችው፣ ዓለም ያላንበረከከችው የለም። የሚያልፈውን የሚጠፋውን የማይወድ ከዚያም አልፎ የማያመልክ የት እግዚአብሔር ዓለምን ነው ነው የእግዚአብሔር ጠላት መሆን ከሆነ ሁላችንም የእግዚአብሔር ጠላቶች ሆነናል ማለት ነው። ስለዚህ ከጥንት ጀምሮ እስከ ዛሬ፣ ከዛሬ ጀምሮ እስከ ዓለም ፍጻሜ ድረስ የሚነሱትን የሰው ልጆችን ወዶ ነው በመስቀል ላይ ስጋውን የቆረሰ፣ ደሙን ያፈሰሰ። ፍቅሩ እስከዚህ ድረስ ነው። በዮሐንስ ወንጌል በምዕራፍ ሶስት ላይ ጌታችን እንዳስተማረ እግዚአብሔር አንድ ልጁ የባህሪ ልጁ ተቀዳሚና ተከታይ የሌለውን ልጁ በመልክ የሚመስለው በባህሪ የሚተካከለው አንድ ልጁን ለሞት አሳልፎ እስኪሰጥ ድረስ ዓለሙን ወርዶታል። ዓለም የተባለ የሰው ልጅ ወርዶታል። ልጅ ወገኖች በቅዳሴ ላይ እንደምትሰሙት ፍቅር

በትዳር መካከል ፍቅር ማለት አንድ አካል ሆኖ አንድ ስጋ ሆኖ አንተ አንቺ ተባብሎ እንደ ጠላት ተያይቶ መኖር የዘያታ እየተጨቃጨቁ እየተነዛነዙ ከዚያም አልፎ እየተሰዳደሩ ትዳር ብሎ መኖር የእግዚብሔር ቁጣ። ሰላም ማታ ባል ከሚስቱ ሚስት ከባለ ወላጆች ከልጆቻቸው ልጆች ከወላጆች ወንድም ከወንዱ ከወንድሙ ሰላም ማታት፣ የእግዚአብሔር ቁጣ። በረከት አምስቱ እንጀራ ሁለቱን አሳ አበርከዋል ሴቶች ሕፃናት ሳይቆጠሩ አምስት ሺህ ወንዶች መግቦ አስራ ሁለት መሶ ያትረፈረፈውን አምላክ እያመለክ በረከት ማለት የእግዚአብሔር ቁጣ እየሰጋ እየተጨነቀ እየተበሳጨ መኖር የእግዚአብሔር በሀገር ሰላም መጥፋቱ የእግዚአብሔር ቁጣ ነው። በቤተክርስቲያን ሰላም መጥፋቱ የእግዚአብሔር ቁጣ ነው። ሃይማኖት የያዘ በጎ ምግባር የሚሰራ ሰው መጥፋቱ የእግዚአብሔር ቁጣ ነው። በነፍስም በስጋም ቆፍሽሸው ረግ ሰው መኖር የእግዚአብሔር ጣ ወንድ ከወልድ በዓዋጭ መጋባት ሴት ከሴጥ በዋጅ ህግ መጋባት የግዛሜር ቁጣ ሌላ ነገር የምትጠብቁ ኮነ ተሞጠ ሌላ ነገር ትጠብቁ እንሆነ ተጣላሆ እዚህ ውስጥ ነው የን በፊት በስውን ዛሬ በገሃድ ከዚህ የበለጠው የእግዚአብሔር ቁጣ የለም። አንድ ህዝቡ ስንሆን ለኢትዮጵያዊነት የአንዲት ቤተክርስቲያን አማኞች ስንሆን በኦርቶዶክሳዊነት በዘር ተከፋፍለት እንደ ውሻ መባላታችን እንደ ውሻ መናፈሳችን ይሄ የእግዚአብሔር ቁጣ ነው። ዘረኛ ሰው ክርስቲያን አይደለም፣ ቤት በኩል አልፎ። ዘረኛ ሰው ካህን አይደለም፣ ቤት በኩል አልፎ። ካህን እኮ የሁሉ አባት የሁሉ ኦርቶዶክሳዊ ይሁን እንጂ ሃይማኖት ይሁን እንጂ

ሃይማኖታችን ዘራችን ሆኗል። ምግባራችን ዘራችን ሆኗል። የምንመካው በእግዚአብሔር ሳይሆን በዘራችን ሆኗል። ከዚህ የበለጠ የእግዚአብሔር ቁጣ የት ይወጣል? ኦርቶዶክስ ተዋህዶ ቤተክርስቲያን ሀይማኖቱ ምንድን ነው ተብለው እንጂ ዘሩ ምንድን ነው ተብሎ አይጠየቅም። ይሄ ማመን አቡነ ገብረ መንፈስ ቅዱስን የተቀበልነው ዘር ጠይቀን አይደለም። በሃይማኖታቸው ግብፃዊ ናቸው። ዘንድሮ ቢሆን ሲመጡ ወደ ሀገሩ ሂዱ ወይም ክልሉን ፈልገው ይሂዱ ልንላቸው ነው? ገብረ መንፈስ ቅዱስ አቡነ ተክለ ሃይማኖት ከመሃል አገር ተነስተው እስከ ሰሜን ድረስ፣ እስከ ደቡብ ድረስ፣ በምዕራብ በምስራቅ ተዘዋውረው አስተምረዋል። ዛሬ ቢሆን ኖሮ ያለ ክልሉ መጥቶ ሊባሉ ነው ወይ? ስንት ቅዱሳን ከሰሜን ተነስተው በመላ ኢትዮጵያ ተዘዋውረው አስተማሩ። ስንት ቅዱሳን ከደቡብ ተነስተው እስከ ሰሜን ጫፍ፣ ከምዕራብ ተነስተው እስከ ምስራቅ ጫፍ። ቅዱስ ዳዊት ምድር በጠቅላላ የእግዚአብሔር ናት። ማን ሰራት? ምድሪቱ ማን ፈጠራት? እንኳን ምድሪቱን እኛን ማን ሰራ፣ እኛን ማን ፈጠረ? ወገኖች ስለዚህ፣ ከዚህ የበለጠ ዚያ ቁጣ በክልል ብቻ የተወሰነ አይደለም። የአማራ ክልል ብለን ብንከልል ወገኖች ጎንደሬ፣ ጎጃሜ፣ ወሎዬ

አቤልን የገደለው የእናቱ ልጅ የአባቱ ልጅ ቃየል አይደለም? አቤሜሌቅ የተባለው የጌዲዮን ልጅ ሰብአ የአባቱን ልጆች ወንድሞቹ ነፍሰ ገዳይ ገዝቶ እንደ ከብት አላሳረጠ? ቅዱስ ዳዊትን የገዛ ልጁ አቤሴሎን መፈንቅለ መንግስት አድርጎ አላሳደደው? የሸንበቆ እንደዚህ በኖር የእግዚአብሔር ቆጣ ቅዱስ ጳውሎስን የተቀበልነው ዘር ይቆጥረን ነው። ቅዱስ ጴጥሮስን የተቀበልነው ዘር ይቆጥረን ነው። አቡነ ተክለሃይማኖትን የተቀበልነው ዘር ይቆጥረን ነው። አቡነ አረጋዊን የተቀበልነው ዘር ይቆጥረን ነው። እመቤታችንን የምንወደው ዘር ቆጥረን ነው። ቅዱስ ሚካኤልን የምንወደው ዘር ቆጥረን ነው። ምንድን ነው ወይ? ጾም ዘር ጥያቄ ነው ወይ? በመንፈሳዊ ሕይወት ሐዋርያው ቅዱስ ጴጥሮስ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም ሕያውና ዘላለማዊ ከሚሆን ከእግዚአብሔር ቃል እንጂ ከማይጠፋ ዘር ከእግዚአብሔር ተወልዳችኋል፣ ከእግዚአብሔር ቃል እንጂ ሲል በእግዚአብሔር ቃል ያመነ የተጠመቀ ይድናል እንደተባለ፣ በእግዚአብሔር ቃል በአብ በወልድ በመንፈስ ቅዱስ ስም ተጠመቁ እንደተባለ፣ በስላሴ ስም ተጠምቃችሁ በሜሮ ከብራችሁ በስጋው ደግሞ ታትማችሁ የእግዚአብሔር ልጆች ሆናችኋል። አባታችሁ እግዚአብሔር ነው። ከእግዚአብሔር የሚበልጥ አባት ነው። እናታችሁ ቤተክርስቲያን ናት። እናታችሁ ድንግል ማርያም ናት። ከቤተክርስቲያን የምትበልጥ መጣች ሆይ ከድንግል ማርያም የምትበልጥ መጣች። ዘራችን እግዚአብሔር ነው። ዘራችን ክርስቶስ ነው። ከእርሱ ተወደድ ነው።

ከእግዚአብሔር ልጅነት የሰው ልጅነት ነው። ደግሞ ሃይማኖታት ሃይማኖቶች ሆነ እናስቀድሳለን፣ እንጾማለን፣ እንጸልያለን፣ ንስሐ እንገባለን፣ እንቆርባለን። ሁላችንም ጸልቀን ላይ ብንወጣ እግዚአብሔር ሆይ የኔ ክልል የት ነው እያለ እዛ ምንጠይቅ ነው።

ቃን የሚያደርግልኝ የእሴ ልጅ ዳዊትን አገኘ ባለ ጊዜያ በነቢዩ በሳሙኤል እጅ ቀባ ቀባው በነፍስ በስጋ አከበረው። ንጉሱ ሳኦልን በጠላትነት ተነስ የስልጣን ጉዳይ ነው። የስልጣን ጉዳይ ስልጣንን እግዚአብሔር አልባረቀው፣ እንኳን ሌላውን እራሳችንን ደስ አናሰኝበት። እግዚአብሔር አልባረቀው። ፍርድ የምናኮግን ድሃ የምንበድብ ሰው የምናስለቅስ ሰው የምናሳዝን እግዚአብሔርን የምናስቆጣ ነው የምትሆነው። እግዚአብሔር ካልባረከው እግዚአብሔር ካልቀደሰው፣ እግዚአብሔር አዳቶ አይደለም። ሳኦልን የመረጠ በነቢዩ በሳሙኤል የቀባ እግዚአብሔር ነው። ነገር ግን ሳኦል እግዚአብሔርን ከመከተል ወደኋላ ተመለሰ ይላል። እግዚአብሔር ናቀ። እግዚአብሔር የናቀውን ማን ያከብረዋል? እግዚአብሔር የጣለውን ማን ያነሳዋል? ወገኖች እግዚአብሔር ንጉስ እንዳይሆን ናት ብላቴናውን ዳዊትን ወደ እርሱ ናከበ ንጉሱ ሳኦል ብላቴናውን ዳዊትን በዋለበት አላውላ ባደረበት አላሳድራል የንጉሱ ልጅ ደግሞ ለዳዊት ወዳጅ ነው። አልተለበበም። አባቴ እንደጠላው እኔም ልጥራው አላውቅም። አባቴ እንዳሳደደው እኔም ላሳድደው አላውቅም። አባቱ ያለ መንገዱ እንደጠላው እንደሚያሳድደው ያውቃልና የንጉሥ ሳኦል ልጅ መልክተኛ እየላከ ወደ ዳዊት፣ አባቴ እዚህ ቦታ ሊገድልህ ይፈልጋልና ዞ እያለ ሚስጢር ይነግረው ነበረ። የእኛ ሲሆን ምን ይመስላል? ሚስቱ አንድን ሰው ከጠመለች ባልየው አብሮ የጠመ እንደውም የበለጠ ነው። ነቅሶ የሚይዘ ነቅሶ ነው የሚይዘው። ባል አንድን ሰው ከጠላ ሚስት ትብሳል። እቤቱ ባይስማሙ እቤት ውስጥ ኢትዮጵያና ሶማሌ ናቸው።

ሌላውን ከጠና አብሮ መጥላት አንዳንድ የሚያውቁ ሰዎች አሉ በደቡ ሰው ይጣሉና ዋነኛው ሰው ሲጣበል እነዚያ ሜዳ ላይ ምን ብሎ ይጠራል ምን ብሎ ሽማግሌ ይጠራል ይሄ አስቸጋሪ ነው እንደ ንጉሱ ሳኦል ዳዊት በዋለበት አላሳደረውም ባደረበት አላውለውም አንድ ቦታ ከዋለ አዳሙ ሌላ ቦታ ተንተላተለ። በልጅነቱ አንድ ቦታ ካደረ ውሮውን ሌላ ቦታ የተጣላው ንጉሥ ነው። በክንብ የተነካ በሰራዊት የተነካ ነገ እንደሚሞት የማያው ነገ እንደሚወቅ የማያውቅ ትዕቢተኛ ንጉሥ ነው የተጣላ ታዲያ ወደ በረሃ ወርዶ ከአንድ ዋሻ ውስጥ ከነጋሻ ጋር ወጡ ተሸሸገ። የእግዚአብሔር ቁጣ እስኪያልፍ ድረስ ተሸሸገ። ተቀብሎታል። ዳዊት ምን በድዬ ነው? ምን አጥፍቼ ነው? እንዲ ምን ከራተ ብሎ እግዚአብሔርን አላማረም በድካሜ በጉረቴ እግዚአብሔር ተቆጥቶ ልጁ አቤሴሎም ባሳደደው ጊዜ በባዶ ራሱን ተሸባትሎ ወደ ገበዘይ እያለቀሰ ወጣ። ስንት እያለቀሰ ወጣ። ታዲያ የሳኦል ዘመን የሆነ አንድ ሰው ሙልጭ አድርጎ ንጉሱ ዳዊትን ሰደበው።